አረ ጋዝ! አረ ደንገጥ አረ ደንገጥ አረ ደንገጥ አረ ደንገጥ አረ ደንገጥ! በዛ በዛ በዛ በዛ! አረ ምን አይነት ሰፈር ነው? አረ ምን አይነት ሰፈር ነው? በሬ አመለጠ! እንኳን ደስ አላችሁ! በሬ አመለጠ! አርባ አምስት ሺህ ብር የተገዛ በሬ አመለጠ አመለጠ! ሁለት ፐርሰንት አለኝ። ከዛ ላይ ደላላ ነኝ። ምን ዋጋለሁ፣ ልድረስበት። እስኪ አሁን በዚህ ልለሆ ሰፈሩ ብዙ በር አለው፣ በጣም ብዙ በር። ግን ቤትም አያስወጣውም። ቤትም አይወጣም። ቤትም አይወጣም በሬ እኔ ብቻ ቱ ፐርሰንትን ሳልቀበል፣ ኤራ ይዞት ማናጋዛው የተገዛ ተላጭቼ እንዳልገባ ነው ፈራ። ቱ ፐርሰንቱ ቀርቶ አባዬ ነው በክተራ ሆኖ ነው ይጠብቀኛል። የቤተሰቡ ትልቅ በገዢ ነኝ ነኝ። ምክንያቱም ደላላ ነኛ ገንዘብ አትማለዋ በሱ ቤት አባ አባዬ እየደረስኩ እየመጣው ነው እየመጣው ነው እየመጣው ነው በሬ አረ፣ ለእኛ አይደለም አባዬ፣ ለእኛ አይደለም በሬ። አትመርቀኝ፣ አትመርቀኝ፣ ለእኛ በሬ። አመለጠ፣ አመለጠ፣ የደለልኩት በሬ። አባዬ፣ የት ሆነህ ነው? የት ሆነህ ነው? በግ ተራ እኮ የቱ ጋር እንደ? ውጣ ውጣ፣ አባዬ፣ ከዛ ሰፈር ውጣ። እዛ እኮ አስራ ሁለት ዲጂት ነው አባዬ። እዛ ለእኛ አይደለም። እኛ ገና ሊያሳይ ያለው የት እንደሚገዛ፣ የት እንደሚገዛ ሊያሳይ ብቻ አንተ ከዛ አካባቢ ዞር፣ ምንም እንዳትነካ እንዳትገምት፣ በግ እንዳትነካ፣ እንዳትነካ አባዬ እንዳትነካ፣ ያስከፍልሃል፣ ያስከፍልሃል። አዎ አባዬ ማታ። እሺ እንግዲህ ይሄ ነው። አመት በዓል በጣም የምወደው አመት በዓልን እኔ ስለምጠላው ነው። እንደውም በአመት በዓል ነው ድለ ላይ ጀመርኩ። በአመት በዓል ዶሮ ቸፍ ቸፍ ቸፍ ሲል ድመት እጠብቅ ነበረ። የዛን ጊዜ ቆዳ ለእኔ ነበር፣ ኩላሪት ለእኔ ነበር። ቱ ፐርሰንት ማለት እሱ አይደለም ታዲያ? ከዛ ተጀመረ። አሁን እኮ በቀደም ድለለው እማዬ ናት፣ እማዬ ናት። እማ አበረም እማይ አረ ልልታው እማይ ልልታው ታዩ ለኛ አይደለም፣ ለኛ አይደለም በሬው እማዬ ለእኛ አይደለም። በሬ የት እናርደዋለን? ምን ቦታ አለ? ምን ቦታ አለ? ውይ ቦታ አይጠፋም። ምን አሀ ቀበሌ ሊታረድ። አረ በሬ አንገዛም። በሬ እማዬ፣ የወንሽ ተው እንጂ። ኩበትና ኮባ ኩበትና ኮባ። ታዲያ አንቺ አትችሉም እናንተ እሱማ እሺማ አይዞሽ። እኔ ምንም እኔ አለሁ፣ ችግር የለም ችግር የለም ብቻ በሬው። እሺ እሺማ። ኩበት ልክ ናት። ውድ ነው ወዷል። እንደውም በጣም ቀጥኖ አልኮ ኩበት። በጣም በጣም ቀጥኖ ጋላክሲ ፋይፍ ሁሉ ይበስላል ኩበት ብቻ አንዲት ስልክ አለች፣ ይሄን ሁሉ መላ የምትሰይድልኝ መላ። ሚስተር ቻ ይባላል ጃ ነው የምለው። ቻይናዊ ነው፣ ጓደኛዬ ነው፣ አብረን ነው የምንሰራው። ደላላ ነኝ፣ ሻጭ ገዢ ነው። ያው አማርኛችንም እንግሊዘኛ ማይችል፣ ይሄ ደግሞ እንግሊዘኛ አልችል፣ ብቻ ተግባብተናል። እሱ ብቻ ይልቀቅልኛችን ፐርሰንት እኔ ቤተሰቡን አጥለቀልቀዋል። አንድ አጎታለኝ ደግሞ ገና እሱ ጋርም እኮ እሄዳለሁ። አቤት የሱ ምርቃት ዶ ሴት ዶሮ ሲካካ ዶሮ እንኳን ሲሰጠው አቤት ምርቃቱ፣ አቤት ምርቃቱ ዊ ዊ አጎቴ ግን ምርቃቱ ያው ተመራቂው ትንሽ ማገዝ አለበት ምርቃቱ። ምክንያቱም የሱ ምርቃት ኢንጂነር ሁን፣ ፔችን ስራ ማስተር ሁን የእንግሊዝኛ ምንቸት

ጃ ያ ሚር እንዴት ነች እና ድለላው እራሱ ተበላሽቷል፣ ደበላሽቷል በቫይበር ላይ እኮ ነው ድ አይሆነኝም አይሆነኝም። እኔ ሽም እኛ ወጣን። አየር ባየር ያኔ ስንት ነገር ተሰርቶበት ነበር። አየር ባየር አሁንም ድረስ ሰው አየር ባየር አልገባው እም አን አንድ ሰው አየር ባየር ነው የምሰራው እለዋለሁ። እስቲ ስፈር የለኝ አምሳ ብር ብሎኛል አንዱማ የአየር ጤናን አየር እስቲ ወደ ጎዴ ላክልኛል አለኝ። በጣም አስቸጋሪ ነው። አየር ባየር ሰው ጅለላ እኮ እንዲህ ጥበብ የሚጠይቅ ጥበብ እኮ ነው ሚስተር ጃ በሆነ አ እንኮይ እንኮይ እንኮይ እንኮይ እንኮይ የእኔ ድፎ ዳቦ ልግመጥሽ ወይ? ዓመት በዓል ስለሆነ ያው በድፎ ዳቦ መሰልኩሽ። እንኳ ይህን አሳኬ ልግመጥሽ። የእኔ ወድ እንደት ነች? ያው አዎ፣ በሬ አመለጠ አመለጠ። ያው የት ሆነሽ ነው? የምን ቦርሳ? እዛ ቤት እኮ ታዲያ ቦርሳ፣ እንደ እኔ ለዓመት በዓል ቦርሳ ለአንቺ ብዬሽ ቦርሳ፣ ይታረዳል ደማለው ቆይ ምን ቸገረ። ያንቺ ያመትበዋል ከፈለግሽ ምንስ፣ ምን ያህል ነው እንዴ? እንዴ! በዚህ ብርማ እንዴት ቦርሳ? ማን ነው በሬ? ማን ነው ቦርሳው? ቦርሳ ነው። እኛ እንደገና በሬውን ገፈን ምናምን ተጠቅመንበት ነው ቆዳውን፣ ቆዳውን ቦርሳ የምንሰራው ወይስ ራሱ ሆኑ ነው ቦርሳውን ብቻ ነው? በዚህ ብር፣ በዚህ ብር ምን ምን ትይዥበታለሽ? ምን ከዛ በኋላ አለቀ እኮ እኔ እሺ አልልሽም እሺ አልልሽም፣ ግን ይሁን። እሺ በቃ እሺ፣ ቢያቸው አቀብድ ምን ይደረጋል? እሺ እኔ እወድሻለሁ። አሁን ምን አደርጋለሁ እንግዲህ? ምን አይነት ነገር ነው እባካችሁ? እንደው አሁን ይህ ፍቅር ነው? አመት በዓል ነው ወይስ? በዚህ የሚያክል ብር ቦርሳ ይገዛል ወይ? እሺ እኔ ቦርሳው ሌው ከሰውየው ጋር በአግባባትስ ቱ ፐርሰንቱ እንኳን አይቀንስም። እሷ ደላላ እሷ እንትን አይ፣ ሚስተር ጃ አይ ሚስተር ጃ ደውሎ በገላገለኝ! ሚስተር ጃ ደውሎ በገላገለኝ! እንጂማ እንጂማ ገበያው ገበያው ገበያው እሳት ነው። ገና በከተራ ሄደን በግ እንዴት እሳት እንደሆነ በግ እኮ በጣም ክብር ሆኗል። አሁን አይታችኋል፣ ዩኒፎርም የለበሱ ልጆች ለቀስተኞች፣ ሁሉ የማያሳልፉ ባለ መኪኖች በግ ሲጎትቱ ዜብራ ላይ እለፍ ነው የሚሉት። ቆመው በግ ስትጎትቱ እለፍ ቆመው ያያል እንዲህ እለፍ እለፍ። በኋላ ደግሞ ላቱን ለማየት እያለፍ ተማሪዎች ሲሻገሩ አሳትንም እንደ ይሆናል ብሎ ነው። ባለፈው ጊዜ አንድ ጓደኛችን በገቢያ ውስጥ ሲያቋርጥ ይኸው ጠንካራ ገመድ ብሎ ይሰጧል ልታነቅ ልታነቅበት አይ፣ በግ የሚገዙትን ሁሉም ሰው በግ ይገዛል። እንደ ሁሉም ሰው በወፈረ ነው በግ የሚገዛው። ባለጌ ብሎ ሙልጭ አርጎ ሰድቦ፣ ሰውየው ሙልጭ አርጎ ሰድቦ። ይሄ ነው እንግዲህ አመትባል ይሄ ነው እንግዲህ አመትባል። እቻች አመትባል ትለፍልኝ እንጂ እኔማ ሲስተም አስቤያለሁ። አሪፍ ሲስተም። እንደዚህ ከውሃ ልማት ጋር የምትሰራ ነች። ዝም ብሎ ውሃ መጣች ቀረች ከማለት በካርድ እንዲሆን ሀሳብ ዘ ይባላል። ቆንጆ ሂሳብ ናት። ቆንጆ ሂሳብ ናት። ካርድ ትሞላላችሁ ስልካችሁ ላይ ስምንት ምናምን ዘንታ ታ ታረጋላችሁ። አለክ ያለዎት ቀሪ ውሃ አንድ ጆግ ነው። አለክ ቆንጆ ሂሳብ ናት። እቺ ቆንጆ ሂሳብ ናት። ያለዎት ቀሪ ሂሳብ አንድ ጆግ ነው። መድኃኒት የሚውጡ ከሆነ ያስቀድሙ። በብቶትን ከሆነ በክርሎ አንድ ንጫኑ። አለክ እቺ ከሆነችልኝ አለቅ። እቺ ቢዝነስ አሪፍ ነሽ። ለእናንተ ነው የነገርኩት፣ ለማንም አልተናገርኩም። ሌላ ሰው ጋር እንዳልሰማ። ምን ፈልጋ ነው ደግሞ ከቦርሳ ሌላ? ወይዬ እኔ ሸሚዝ አልፈልግም። እኔ ሸሚዝ አልፈልግም። ምን ቆዳ አለኝና፣ ቆዳ ይልማ ገፈፍሽ፣ ምኑ ላይ አደርገዋለሁ? እኔ ሸሚዝ ያለኝን አጥቤ ለብሳለሁ። ያለኝን አጥቤ ለብሳለሁ። ምንም ችግር የለም። ሙች እኔ እወድሻለሁ። ምን እወድሻለሁ። ሙስ በቃ ቆዳው ቦርሳ ሆኖ ምን አለው? ቦርሳ ሆኖ ቆዳው። ሚስተር ጃ፣ ሄሎ ሚስተር ጃ። የስ ሚስተር ጃ። የስ የስ ሚስተር ጃ። አም ካሚንግ ሚስተር ጃ። አም ካሚንግ